ክርስቶስ ተንሳይ ሙታን በአብይ ሃይለ ወስልጣን አስሮ ለሰይጣን አግዞ ለአዳም ሰላም እመይዜ ሲ ኮነ ፍስሀ ወሰላም አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ግንቦት አራት በደጃቸው የተቀበረውን ሰው አፈር የማያስበሉት ኢትዮጵያዊ ጻድቅ አቡነ መልኬ ጼዴቅ እረፍታቸው ነው። የብሩክ ፊቅጦር አገልጋዮች የሆኑ ሶሲማ እና ኖዳ በሰማዕትነት እንዳረፉ ስንክሳሩ በስም ይጠቅሳቸዋል። ኢትዮጵያዊ ጻድቅ አቡነ መልኬ ጼዴቅ፣ እኚህ ጻድቅ ከከበሩና ነገስታት ከሆኑት ወገን በአገረ ጎጃም ኢናይ በምትባል ቦታ የካቲት አስራ ስድስት ቀን ተወለዱ። ልደታቸውም እንዲህ ነበረ። ንጉሥ አምደ ጽዮንን መስርነ አዳን ወለዱ። መስርነ አዳም በዝራምባሰን ወለደች በዝራምባሳም ፍሬ ጽዮንን ወለደ። ፍሬ ጽዮንም መልከ ጸድቅን ወለደ። የእናታቸውም ስም ቅድስት ዓመተ ማርያም ነው። በተወለዱም ጊዜም በአባትና በእናታቸው ቤት ታላቅ ደስታ ሆነ፣ እግዚአብሔር ለብዙዎች አባት አድርጎ መርጧቸዋልና። ለትምህርት በደረሱም ጊዜ መዝሙረ ዳዊት ይማሩ ዘንድ አባትና እናታቸው ለመምህር ሰጧቸው። እርሳቸውም እምቢ ብለው ወደ አባትና እናታቸው ቤት ተመለሱ። ፈረስ ጋላቢም ሆኑ። ደግሞ እኚህ ጻዲቅ በጎለመሱ ጊዜ አባትና እናታቸው መልኳ የሚያመር ሚስ ታጩላቸው። የአባታቸውንም ሹመት የንጉሥ ሰራዊት አለቃ ሆነው ተሾሙ። በልባቸውም ሰለሞን እንደተናገረው ከፀሐይ በታች ያለው ሁሉ ከንቱ እንደሆነ አሰቡ። በምድር ላይ ቋሚ የጸና ህይወት የለምና ይህንንም ብለው ከአባትና ከእናታቸው ቤት ተሰደዱ። የእግዚአብሔርን መላአክ እየመራቸው ቀጽሮ ወደሚባል አገር ደረሱ። የበሩም ጠባቂዎች አባታችን መልከ ጼዴቅን ከተሸከሟቸው ሁለት የወርቅ ልብሶች ጋር አቆሟቸው። አትሻገር ተመለስ አሏቸው። ያ የበር ጠባቂ የሆነ ሰውም ለሌለው እስከ መመለስ ጠብቀው አላቸው። ይህንም ብሎም የረዷቸውም ዘንድ ጓደኞቹን ሊጠራ ሄደ። የሚመራ የሚመራው መልአክም መልከ ጼዴቅ ከወርቅህ ጋር ከዚህ ሂዲ አላቸው። ልብሶቻቸውንም ተሸክመው ሄዱ። ይመራቸው የነበረ የእግዚአብሔር መልአክም እነዚህን የበረሃ ጠባቂዎች እንደ ድንጋይ የፈዘዙ እንደ በድን የደነዘዙ አደረጋቸው። መናገርም ተሳናቸው። ከዚያም በኋላም የኢዮስያስ ቦታ ወደ ሆነችው ደጋ ዳሞት ደብረ ምዕራፍ ደረሱ። ከአባታችን ኢዮስያስ ቀጥሎ ወይም በኋላ በተሾሙት በአባታችን በአቡነ አሮን እጅ በዚያ መነኮሱ። እርሳቸው አስቀድመው በስውር መንኩሰው ነበርና አባታችን አቡነ አሮን ንዑድ ክቡር ለሚሆን መልኬ ጼዴቅ የመንኩስና ልብስ አለበሳቸው። ከዚያም በኋላ አባትና ወንድሞቹ፣ ዘመዶቹም ኢናይ ከምትባል አገሩ ይፈልጉ መጡ። በመንፈስ ቅዱስም ፍቃድ ተሰወራቸው፣ አላገኙትም። አባታችን አሮንንም ይዘው ልጃችንና አባትና እናቱን እጮኛውንና ሹመቱንም ትቶ ወደ አንተ መጥቷልና ስጠን አሉት። አባታችን አሮንም ቅዱስ መልኬ ጼዴቅ እንደ መነኮሰ ነገራቸው። ያን ጊዜም አባትና እናቱ ወንድሞቹና ዘመዶቹ ታላቅ ልቅሶን አለቀሱ፣ አዘኑ። ወዮልን ወዮልን ክብራችን ፈርሷልና ኃይላችንም ተሽሯልና ወልዴን እንዲያልወለድንም ኮነናልና አሉ። ከአባታችን ከአቡነ አሮንም ጋራ አስታረቋቸው። አባቱም ያን ጊዜ የእግዚአብሔር ፍቃድ ይሁን አለ። አስቀድሞ ቅዱሳንን ሲጎበኝና ለነድያን ሲራራላቸው ባየ ጊዜ ይሄ ልጅ መነኩሴ እንደሚሆን በልብ ያስብ ነበረ። ትተውትም ወደ ሀገራቸው ሄዱ። ከዚያ በኋላም የእግዚአብሔር መልአክ ክቡር መልከ ጼዴቅን በዚያ ወስዶ ደብረ መድኃኒት አደረሳቸው። በዚያም ከቄሲስ እስጢፋኖስ የዳዊትን መዝሙርና የመጽሐፍትን ቃል እየተማሩ ተቀመጡ። ፈጥነውም ጨረሱ፣ መንፈስ ቅዱስ በእርሳቸው ላይ ይናገራልና። ከዚያም በኋላ ከትንሹ ዋሻ ገቡ። የአምላካቸውን የክርስቶስን መከራ በማሰብ በዚያ ገብተው ቀንና ሌሊት ዘግተው በረደኝ ፀሐይ ልሙቅ ጨለመኝ ብርሃን ሊ ሳይሉ በጸሎት ብቻ ዘግተው በመኖር ራሳቸውን በችንካር እያቆሰሉ ጭንቅላታቸውን እያተሉ ትሉን ለሰማይ አዋፍ ይመግቡ ነበር። እግዚአብሔር ወልድ የተገረፈውን ግርፋት እያሰቡ በየቀኑ እስከ ሶስት ሺህ ድረስ ይሰግዳሉ። ሰውነታቸውንም እንዲሁ ይገርፋሉ። የክርስቶስ መቸንከር እያሰቡ እጅና እግራቸው፣ ወገብና ደረታቸውን በብረት ቸንክረው መከራውን ያስባሉ። ጎኑ በጦር መወጋቱን አስበው አጥንታቸው እስኪሰበር ድረስ ጎናቸውን ወጉ። ሐሞትና ከርቤ መጠጣቱን አስበው እርሳቸውም መራራ ይጠጡና እንክርዳዱን ይመገቡ እንክርዳዱን ይመገባሉ። ሞቱን አስበው መሞቱን አስበው ደመ እንባን ያነባሉ። በጽአ መልኬ ጼዴቅ በቀንና በሌሊት በጾምና በጾለትም ይጋደሉ ዘንድ ጀመሩ። የዳዊትን መዝሙር በየቀኑ ሶስት ጊዜ ይጸልያሉ። እየተጋደሉም አርባ ማዕልትን ቆዩ። ሌሊትም ራቁታቸውን ማቅ ብቻ ለብሰው ከባህር ውስጥ ይቆማሉ። በነጋም ጊዜ ወደ በዓታቸው ይመለሳሉ። በየዓመቱም አራት ጊዜ እንዲህ ያደርጋሉ። በየዓመቱም አርባ ቀን እህል ሳይበሉ ወይን ሳይጠጡ ከቅጠልና ከእንጨት ፍሬ ከሳርም ፍሬ የጸዋው ቁመት በትንሽ ጣት ልክ ከተሰፈረ ጥቂት ውሃ በስተቀር እንደዚህ እየተጋደሉ በመንፈስ ቅዱስ ኃይል በደብረ መድኃኒት ሰባት ዓመት ኖሩ። የእግዚአብሔርም መልአከ ይጠብቃቸው ነበረ። በእንደዚህ አይነቱ ተጋድሎ የክርስቶስ መከራን እያሰቡ ነቢያትን ሐዋርያትን ሰማዕታትን ደናግል መነኮሳትን መስለው ሁሉን እያከናወኑ እያለ የወዳጆቹን መከራ የማይዘነጋ የሰውን የድካሙን ዋጋ ፈጽሞ የማያስቀር አምላክ ፈጽሞ የማያስቀር አምላከ ሰራዊት መላእክቱን አስከትሎ አስከትሎ መጥቶ መገረፍህ ስለኔ መገረፍ ይሆንልህ የደም መፍሰስ ስለኔ ደም መፍሰስ ይሆንልህ መቸንከርህም ስለኔ መቸንከር ይሆንልህ ስለኔ መቸንከር ይሆንልህ ሞትህም ስለ እኔ ሞት ይሆንልህ ብሎ ቃል ኪዳን ገባላቸው። ከዚያም ቦታ መጥቶ የተሳለመውን እምርልሃለው ነፍሱ በአንተ ቃል ኪዳን የማይማር የማይማር ባንተ ቦታ ለመሳለምም ንስሐ ለመግባትም ሆነ ለመቀበር አላቀርብብህም፣ መጥቶም የተቀበረውን ስጋውን አፈር አይበላውም የሚል እጅግ ድንቅ ቃል ኪዳን መድኃኔዓለም ሰጣቸው። እስከ ዕለተ ምጽአትም ሲታይ ይኖራል። በደጃቸው የተቀበረው ሰው አይበሰብስም። እግዚአብሔር መልአከ አባታችን መልኬ ጼዴቅን በግራሪ ሀገር ወደምትገኝ የቅዱስ ተክለ ሃይማኖት ደብር ወደ ሆነች ወደ ደብረ ሊባኖስ ሂዲ አለው። አባታችን መልኬ ጼዴቅን በዚህ መልአክ ትእዛዝ ሄዱ ሄዱ ደብረ ሊባኖስ ደረሱና በዚያ እያሉ ቅዱሳንን እጅ ነሷቸው። ክቡር እድ እንድርያስ ጋርም ተቀመጡ ትንሽ ዋሻ ባህትንም ሰጧቸውና ትዛዛቱን ለመጠበቅም እግዚአብሔር ያጽናህ የገድልህንም ፍጻሜ ይስጥህ፣ አላቸው አባታችን እንድሪያስ በሱ ላይ በባረከ ጊዜም፣ አባታችን መልከ ጸዲቅ ወደ በአቱ ገብቶ ምስጋናና ምስጋና ጾለትና ስግደት ተግቶ ያዘ። እንደ መጀመሪያውም ታስሮ እያለ በየዕለቱ እስከ ሶስት ሺህ ስግደት ይሰግድ ነበረ። ደሙም በምድር ላይ እስከሚፈስ ድረስ መንታ በሆነ የገመድ ጅራፍ ሰውነቱን ይገርፍ ነበረ። እንባውም እንደ ክረምት ነጠብጣብ ይፈስ ነበር። የዓይኑ ብሌን እስኪገለበጥ ድረስ ያነባ ነበረ። የስጋውንም ቁስል እንደ መርፌ ሰርስሮ ወደ ውስጥ አካሉ እስኪገባም ድረስ በማቅ ጸጉር ይሰቀስቅና ይደመድምም ነበረ። እንዲህ ሆኖ መከራ ሲቀበልም ከእግዚአብሔር ምስጋና ዝም አይልም፣ ስራውንም ፈጽሞ ያደንቅ ነበረ። ጌታ ሆይ የተኛውትን አንቃኝ፣ የደከምኩትን አበርታኝ፣ የጨለምኩትን እኔን አብራልኝ ይል ነበረ። ይህንንም የሚለው ለራሱ ብቻ አይደለም ስለ ዓለም ሁሉ ነበር እንጂ። ኢየሱስ በኢየሩሳሌም ከሐዋርያትና በማርያም ከሐዋርያትና በአርያም ካሉ ከሱራፊል ጋራ በክህነት የሚያገለግል ፍጹም ንጹሕና ጻዲቅ ሰው ነው። ከዚያም በኋላም አባታችን ተክለ ሃይማኖት ሶስት የብርሃን አክሊሎች እና የወርቅ ዘውድ ተቀዳጅቶ ተገለጠለት። የብርሃን ልብሶች ለብሶ፣ የመስቀል ምልክት ያለው በትርም ተመርኩዞ ፊቱም እንደ እግዚአብሔር መልአክ እያበራ መጣና ወደ አባታችን መልኬ ጼዴቅ ቀርቦ ልጄ ሆይ ሰላም ለአንተ ይሁን አለው። አባታችን መልኬ ጼዴቅም መልሶ የእግዚአብሔር ሰላም ከአንተ ጋር ይሁን፣ አንተ ማነህ? አለው። እኔ ከእናቱ ማህፀን ጀምሮ መድኃኔ ዓለም የመረጠኝ ተክለ ሃይማኖት ብሎም የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወደኩ። እኔ ጋራ የነበረው የእግዚአብሔር መልአክ አነሳኝ። አቡነ ተክለ ሃይማኖት የዳሞት ንጉስ ሞቶሎሚ እንዴት እንዳደረገው፣ የጣዖት ማምለኪያዎችን እንዴት እንዳጠፋ፣ ብዙ ሰዎችን በክርስቶስ እንዴት እንዳሳመነ ያን ጊዜ ነገረኝ። ስለዚህም እግዚአብሔር አከበረኝ፣ ከፍ ከፍ አደረገኝ፣ የብዙዎችም አባት አደረገኝ። ልጄ ሆይ አንተም ጸንተህ ተጋደል፣ የብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያበርታህ፣ ሰላምንም ይስጥህ። ይህንንም ብሎ ከእርሱ ተሰወረ። ከእርሱ በኋላ ጌታችን ኢየሱስ ክርስቶስ ወደ አባታችን መልከ ጼዴቅ መጣና፣ ወዳጄ ሆይ ሰላም ላንተ ይሁን አለው። መልከ ጼዴቅም አንተ ማነህ አለው። እኔ የድንግል ማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜም ከእግሩ በታች ወደቀ። ጌታችንም እጁን ይዞ አነሳውና ጽና አትፍራ አለው። ያን ጊዜም እናቱ ድንግል ማርያም ከቅዱስ ሚካኤልና ከቅዱስ ገብርኤል ከሱራፌልና ከኬሩቤል ጋራ ከነቢያት ከሐዋርያት ጋራ ከጻድቃንና ከሰማዕታት ጋራ መጣች። መድኃኔ ዓለምም አባታችን መልከ ጼዴቅን ከእናት ማሕፀን ጀምሮ በምስክር ሁሉ ፊት በምስክር ሁሉ ፊት መረጥኩህ፣ ካህንም አደረግኩህ። ዛሬም የብዙዎች አባት አደርግሃለሁ፣ ኃጢአተኞችንም የምትመልስ ትሆናለህ። ያልጠቆረ ብሩህ አክሊልና በሰው እጅ ያልተሰሩ የብርሃን ልብሶችን እሰጥሃለሁ። ርስትህ ከአጥማቄ ከቅዱስ ዮሐንስ ጋር ይሁን። ሹመትህም ከዚያ ሹመትህም ከሀያ አራቱ ካህናት ሰማይ እና ከአስራ ሁለቱ ሐዋርያት ጋር ይሆነ ስምህም የእኔ ምሳሌ በሆነው መልከ ጸድቅ ይሆን አለው። የመጀመሪያው በጥምቀት የተሰጠው ስሙ ሀሩያ ወልዴ ወይም በወልድ የተማረ የሚል ነበርና ያን ጊዜም ቁመታቸው እስከ ሰማይ የሚደርስ ብርሃናቸው እንደ ፀሐይ የሚያበራ ሶስት የወርቅ መሰላሎችን ሰጠው። በላያቸው ላይ ወጣ በላያቸው ላይ ውጣ አለኝ። እኔም በእያንዳንዳቸው ላይ ሶስት ጊዜ ወጣው እስከ አርያምም አገቡኝ። በዚያም የእግዚአብሔር መንበር አየው። በአንድነት በሶስትነት የሚኖር የዘመናት ጌታን በላይ ተቀምጧል። ይህም ነገር እጅግ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር እየተነጋገረ ሳለ በአርያም ደግሞ በሶስትነቱ ተቀምጦ አየሁ። ጌታም ስርዓትህ እንዲሁ እንዳየው የሆነ እስከ ለተረፍትህም ድረስ ስለ ገድልህ ጽናት የሚሆን ሰጥቻለሁ አለው። በጸሎቱ የተማጸነውን እንደሚመርለትና ሌላም ብዙ ቃል ኪዳንን ሰጠው። እኔም ከአንተ አልለይም፣ መላእክቶችም ይጠብቁሃል አለው። መልኬ ጼዴቅም ይሄንን በሰማ ጊዜ በፊቱ ሰገደ። አቤቱ፣ ለእኔ ለኃጢአተኛው አገልጋይህ ይሄንን ሁሉ ክብር የሰጠኸኝ ጌታ ሆይ መንግስትህ ይባረ ካለው። ጌታችንም በአርኮት በታላቅ ክብር ወደ ሰማያት አረገ። አባታችን መልኬ ጼዴቅ እንደዚህ በብዙ ተጋድሎ ሲኖሩ እረፍታቸው ሲደርስ ትንሽ በጥቅማት በሽታ ታመሙ። ያን ጊዜም ጌታችን እናቱ ቅድስት ድንግል ማርያም ቅዱሳን መላእክትን ቅዱሳን መላእክቶች ከቅዱሳን መላእክቶች ጋራ መጣች። ያን ጊዜም ጌታችን እናቱ ቅድስት ድንግል ማርያምም ከቅዱሳን መላእክቶች ጋር መጣች። መላእክትንና ቀደምት አባቶችን፣ ነቢያትንና ሐዋርያትን፣ ጻድቃን ሰማዕታትን፣ ቀሳውስትና ዲያቆናትን፣ ድናግልና መነኩሳትን፣ ወንዶችና ሴቶችን፣ ሕፃናትንም ምስክሮች አድርጎ አቆመ። ሄሮድስ ያስገደላቸው 144 ሺህ ሕፃናት ከአለቃቸው ከቅዱስ ቄርቁስ ጋር መጡ። በእኔና በእናንተ መካከል እነዚህ ሁሉ ምስክሮች ይሁኑ ስምህን የጠራ መታሰቢያህን ያደረገ በእጅህ የተጠመቀ በቃልህ የተናዘዘና በእጅህ የተሳለመ ምሬልሃለሁ። የገድልህን መጽሐፍ የጻፈውና ያስጻፈውን ምሬልሃለሁ። ካንተም ጋር ርስት ሰጠዋለሁ። የቤትህ ልጆች መንግሥተ ሰማያትን ካንተ ጋር ይውረሱ አለው። ዳግመኛም ለምህረት ያልጠረኋት ነፍስ ለመሳለምም ሆነ ለመባረክ ወይም ለመናዘዝ ወዲያንተ አላቀርብም ከሀጣንም ወገን አንተ ስለ እነርሱ ከለመኑኝ እምርልሃለሁ ብሎ ከለመንከኝ እምርልሃለሁ ብሎ ቃል ኪዳን ገባላቸው። አባታችንም በዚች ቀን ነፍሳቸውን ከሥጋቸው ተለየች። ከአዲስ አበባ 225 ኪሎ ሜትር ርቀት ለመራኛ ከተማ አቅራቢያ በሚገኘው የሜዳ አቡነ መልኬ ጼዴቅ ገዳም ተፈጥሮአዊ አቀማመጡ እጅግ አስገራሚ በሆነው ዋሻ ቤተ ክርስቲያን ውስጥ ሁሉም ነገር በግልጽ ይታያል። ይህም እግዚአብሔር ለሰው ልጆች ሁሉ በተለይም እኛ ኢትዮጵያውያን በኃጢአት ሳንጠፋበት የመዳኛ መንገድ አድርጎ የሰጠን ድንቅ የቃል ኪዳን አባታችን መሆናቸውን ተረድቶና አውቆ በቃል ኪዳናቸው መጠቀም መቻል በራሱ እድለኛነት ነው። አቡነ መልኬ ጼዴቅ ጌታችን እድሜያቸው ረጅም መሆኑን በምሳሌ እያሳየ ሲናገራቸው በዚህ ዓለም መኖር ጥቅሙ ምንድን ነው? ወደ እረፍትህስ ውሰደኝ እንጂ ብለው ሞታቸውን የለመኑ ቅዱስ ጻድቅ አባት ናቸው። ከመጽሐፍ ገድላቸው ውስጥ አንዳንድ ነጥቦችን እኔ ትልቅ የቅድስና ደረጃ ላይ ቢደርስም እንኳ ራስን ለካህን ማሳየት እንደሚገባ አባታችን መልኬ ጼዴቅ ወደ ዋልዲባ ገዳም ሄደ። ወደ እመ ፍራንዝ ደብረ ሄዶ ቤተ ክርስቲያንን እጅ ነሳ፣ ተሳለመ፣ በውስጧም ጸለየ። ጸሎቱንም በፈጸመ ጊዜ መድሃን ያለም አትፍራ፣ በምትሄድበት መንገድ ሁሉ እኔ ካንተ ጋር እሆናለሁና አለው። ሰላምታንም ሰጥቶት ከእርሱ ተሰወረ። ከቤተ ክርስቲያንም ወጥቶ ከቅዱሳን ሁሉ ጋር እጅ ተነሳሳ። አባ አባ ገረም ከን ከየት መጣህ? አሉት። እኔ ኃጢአተኛ እና በደለኛ ስሆን ከምዕራብ ሀገር ቅዱሳንን ለመጎብኘት መጣሁ አላቸው። ይህንንም እየተናገረ እያለ እግዚአብሔርን የምትፈራ አንዲት መነኩሴ ሴት ወደ እርሱ መጣችና እጅ ነሳችው፣ እግሩንም ሳመችው። አይነ ስውር ነበረች እና የእግዚአብሔር ሰው ወደ እኛ መምጣትህ መልካም ነው ሰላም ላንተ ይሁን አለችው። የእግዚአብሔር መልአክ አስቀድሞ ነገረኝ። የእግዚአብሔር ካህን መልከ ጸዲቅ ይመጣል፣ እርሱም ይናዘዝልሻል አለኝ አለችው። ይህንን ስትናገር አባታችን መልከ ጸዲቅ ይህችን አይነ ስጉርና ጻድቅ ሴት ከራስ ጠጉሯ እስከ እግሯ ጣቶቿ በወርቅ ልብስ ተሸልማ በመስቀል ምልክት የተሰራ የብርሃን አክሊል በራሷ ላይ ደፍታ ቅዱስ ሚካኤል እና ቅዱስ ገብርኤል በቀኝና በግርዋ እየጠበቁ አታያት። አባታችን መልከ ጼዴቅም ይሄንን ባየ ጊዜ አደነቀ። እኔን እንዴት ጻዲቅ ሰው አታስመስይኝ። ለሴቶች ንስሐ መስጠት ቢቻላቸውስ ኖሮ እኔን እኔን ባናዘሽኝ ነበረ አላት። ባስጨነቀችውም ጊዜ ንስሐ ሰጣት። ጻዲቋ ሴት በእርሱ ዘንድ የተናዘዘች ኃጢያት ስለሰራች አይምሰላችሁ። በቃልህ የተናዘዘውንስ ምር የለሃለሁ ብሎ ለአባታችን ለመልኬ ጼዴቅ እግዚአብሔር በሰጠው ምህረቱ ቃል ኪዳን ተጨምርና በረከቱን ትቀበል ዘንድ ነው እንጂ ወንድሞቼ ሆይ በደላችሁን ለካህን ማሳየትን አታስታጉሉ። ጻድቅ ሰውም እንኳ ቢሆን ራሱን ለካህን ማሳየት አያስታጉል። መጽሐፍ እሳት ወርቅም ከመጽሐፍ እሳት ወርቅም ከሚያጠራው በስተቀር ምን ያደርገዋል ይላልና። ይህችም ጻድቅ ሴት የዳነች የጠራች ስትሆን እንደ ኃጢአተኛ ተናዘዘችለት። በኋላም በማዘን በቅዱስ መልኬ ጼዴቅ ላይ የሚመጣውን ሁሉ ትንቢት ተናገረች፣ ትንቢት ነገረችው። እንዲሁም በብሔረ ሕያዋን እያለ እንዲሁም በብሔረ ህይዋን እያለ አንድ የእግዚአብሔር ሰው ወደ ቅዱስ አባታችን ዘንድ መጥቶ ኑዛዜውን እንደተቀበለ አቡነ መልኬ ጼዴቅ ለተማሪዎቻቸው ነግረዋቸዋል። ታሪኩ እንዲህ ነው፣ እንዲህ ይነበባል። አባታችን መልኬ ጼዴቅ አዴሴዋ በምትባል ደብር ሳለ እንዲህ አለ። እንደ ነጭ ያወራ በግ ጸጉር ሁለንተናውን የከደነውና ረጅም የሆነ የአካል ጸጉር እንደ ግምጃ የነጣ የራሱም ጫፍ ከደመና የሚደርስና ቁመቱ ረጅም የሆነ አንድ ሰው ወደኔ መጣ። ባየሁትም ጊዜ ደነገጥኩና አጋንንትን በማሳደድበት በስላሴ ስም በመስቀል ምልክት ፊቴን አማተብኩ። ከአጠገቤም ጥቂት ፈቀቅ አላለም። እኔም አንተ ማነህ? ከውደትስ መጣህ? አልሁት። እርሱም እኔ ኃጢአተኛ ሰው ከቀደሙ አባቶች ዘመድ የሆንኩና ከኖህ ልጆች ወገን ነኝ። ሰማይም የእግዚአብሔር ስሜም የእግዚአብሔር ሰው ነው። በነቢዩ በዳዊት ዘመንም እግዚአብሔር ከሞት በፊት ሰወረኝ። በሄዋን አገርም ከሄኖክ፣ ከኤልያስ፣ ከኢዝራና ከጌታ ወዳጅ ከዮሐንስ ጋር እኖራለሁ። ከእርሱም ጋራ በሐሰተኛው መሲህ እጅ እሞታለሁ። ትናዘዘኝም ዘንድ ወደ አንተ እስከመጣሁበትና እግዚአብሔር ኑር እስካለኝም ጊዜ ድረስ እኖራለሁ አለኝ። ለእግዚአብሔርም ያለውን አምልኮትና የሃይማኖቱን ደግነት በሰማሁና እንደ እንቁ የሚያበራ የስጋውን ንጽህና ባየው ጊዜ ምንም እኔ ከጉልበቱ ባልደርስ ከጉልበቱ የማልደርስ ብሆንም ዝቅ ብዬ ከእግሮቹ ስር እጅ ነሳው። እርሱም ከእኔ ፈቀቅ ብሎ ራሱን ወደኔ አዘነበለ። በመስቀል ምልክትም አማተብኩና ባረኩት፣ ኑዛዜም ሰጠሁት። እርሱም እጅ ነሳኝና ከእኔ ተሰወረ። በዲያሞትም በአዴ ሲዋም እንዲሁ ዘወትር ሲጎበኘኝ ነበረ ነበረ አላቸው። አባታችን መልኬ ጼዴቅ ለተማሪዎቹ ይህንን ነገራቸው። ጸሎቱና በረከቱ የዚህም የእግዚአብሔር ሰው በረከት ከሁላችን ጋር ይሁን፣ ዛሬም ዞትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን አሜን። አኖሮኛ ልቸረነትህ ልኬ ሌለው ደግነትህ እንዳንታ አይነትከት ይገኛል ሁሉም ነገር ትዝለኛል ሁሉም ነገር ትዝለኛል አኖሮኛ ልቸረነትህ ልኬ ሌለው ደግነትህ እንዳንተ ይነትክት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አደኝች ዛሬም ለእኔ ተዘርግታ ባቲያት ርቄን እንዳልኩት አስረኸኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ ማን ይኬዳል? አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስነቃል።